አቤቱ ሀይሚና ብሩኬ ተሞሸሩ! ቤተሰብ እንዴት አያቸው? የኔ ውዶች፣ የኔ ስስቶች፣ የኔ ጨረቆች፣ የፋሚሊ ጨረቃ እንዴት አያችሁ? ሀይሚና ብሩኬ ተሞሸሩ። ቤተሰብ ማንም ሰው ማታ እንደይቀራ በሰርጋችን ላይ ተብለና። ስለዚህ ሁላችንም ተጠርተናል። ማንም እንደይቀራ ስራችሁን በስነስርዓት ሰርታችሁ ጠብቆ ሀይሚና ብሩኬ ማለት ነው። ማታ የሆነ ነገር አለ ብዬ አስባለሁ። ቤተሰብ አሁን እዚህ ጋ ብዬ መናገር አልፈልግም። ሰምታችዋለሽ። የሆነ ነገር አላችሁ ማታ ማለት ነው። ጠብቁ ብቻ። ሰላም፣ ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁል? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ የኔ የኔ የኔ ውድ ቤተሰቦቼ ማለት ነው። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ከቻላችሁም ሼር አድርጉ ላይክ አድርጉ፣ አይከፈሉበትም። ምስት አበረታቱኝ በቅንነት ማለት ነው የኔ ውዶች የኔ ማሮች ብያቸዋለሁ። ስለዚህ ዛሬ እንግዲህ ሀይሚና ብሩኬ በጉጉት እንጠብቃለን። አዲስ ነገር አለ በእርግጠኝነት ታየኝ፣ ብቻ ታየኝ። ቤተሰብ እንዴት አስባችኋል እስኪ እውነት የተጋባ ምስሉም በተለይ ሀይሚ በጣም ተመችቷታል። የምር ቡታ ጀራ ከመጣች ወደ ተመችቷታል። ቡታ ጀራ ነው ያለ ሀይሚ በቃ አየሩ ሁሉ ነገር በቃ ምቾት የሰጠው ያለ ቡታ ጀራ ነው። ቡታ ጀራ ውስጥ ቢኖሩ ደስ ይለኛል። እውነት ምንም አዲስ አበባ ሀይሚ ምንም አልተመቻትም። እንደ በጣም ካስታ ምናምኑ ነው። አሁን ትንሽ እንደ ወፍራለች ወደ ቡታ ጀራ ከተመለሰች በኋላ ሰላም አግኝታለች እውነቱን ለመናገር ማለት ነው። እና አዲስ አበባ ከመጡ ወደ እኔ እንጃ ምንም ሰላም የላችሁም ግን ኑሯችሁን ቡታየራ በሀገራችሁ ብትኖሩ እሻልናለ ሀይሚና ቡሩኬ ማለት ነው። እና በጣም ነው ሀይሚ ፊቷ ምን ምንም ትንሽ ወፍራብኛለች አሁን። ይሻላል ቡታየራ ብትኖሩ ይሻላል ብዬ ማርጣለው ቤተሰብ፣ አይመስላችሁን እስኪ። አዲስ አበባ ሲመጡ በቃ ሀይሚ ምንም አዲስ አበባ አልተመቻትም። ሁናን ለመናገር በጣም ካስታለች። አሁን ግን ወደ ቡታየራ ስትመለሰው የፊቷ ሁሉ የተመለሳላት፣ ተመስገን። እና በጣም ደስ ይላል። ማታ ደግሞ እንግዲህ በጉጉት እንጠብቃለን። ብሩኬ እንግዲህ በሰርጋቸው እንዳትቀሩ ማንም እንዳይቀር አልፈልግም ነው ውልኝ ተብለናል። ስለዚህ እንጠብቃለን። ሀይሚና ብሩኬ ወዳችሁ እናንተ ለያ ምክንያት ነው ትለያላችሁ። ይህን ውዶች ፈጣሪ አይለያችሁ አንድ ያድርጋችሁ ምኞቴ ነው። እንዴት እንደሚያምሩ እንግዲህ ሀይሚና ብሩኬ ዛሬ ተሞሽሮልን አዲስ ነገር አለ። ሁላችንም እንጠብቃለን ማለት ነው። በዚህ አጋጣሚ የብሩክ ወንድም ስለሚያገባ ለዛ ይመስለኛል። የአይሚና ብሩክም ደግሞ እነሱም ያው ለቪዲዮ ብሎ ነው የአይሚ ቢሎ የለበሰችው። ስለዚህ እስኪ ዛሬ ማታ ሁላችንም በጉጉት እንጠብቃለን። የኛ ጨረቆች እኮ ትንሽ ነው የሚቀሩ። የምር ሊጋቡ ትንሽ ነው የሚቀሩ። የዛሬ አመት በእርግጠኝነት ይጋባሉ። ካሁን በኋላ አሁን ሮታናሮች ተጋቡ። አሁን ይቀራ ሀይሚና ብሩኬ ናቸው። ይቀጥላል እንዲህ እንዲህ እንዲህ ብሎ ይቀጥላል ማለት ነው። በፍቅር በፍቅር ስትመጡ እኛም ደግሞ እናጋባቸዋለን ማለት ነው። እና እንደዚህ ሆናችሁ ሁሌ ስትመጡልን፣ እኛም ደስ ይለናል። አለን እኮ የመዳም ቅመሞች አለነ አለን እኮ ሁላ ሁሌ ሁሌ ከእናንተ ጎንነን እኮ አለን። ስለዚህ እናንተ በፍቅር ሁሌ እንደዚህ ስትመጡልን፣ እኛም ደስ ይለናል ማለት ነው። እናጋባቸዋለን እናፋታችኋለን። በቃ እንደዚህ ነው የሚዲያ ነገር። ስለዚህ ሀይሚና ብሩኬ በተለይ ፈጣሪ አይለያችሁ፣ ከሰው ዓይን ይጠብቃችሁ እና በጣም ነው የምታምሩ ቴል ላይ ያላችሁ የሆነ ነገር በቃ የሆነ ፕራንክ እንኳን ቢያደርጉ ለተመልካች ያስረዳሉ። የሆነ በቃ ጥፋትን ቢያጠፉ ይቅርታ ይላሉ። በተለይ ለተመልካች ያላችሁ ክብር እኔ እንጂ ለእኔ ይለያሉ። በእውነቴ ነው ምላቸ። እስኪ ፍረዱ። ሻት እዚህ ጋር አላወራ እውነቴ ነው እኮ የምናገረው ማለት ነው። እና ሀይሚና ብሩክ ለዛ ነው ሞዳችሁ። በቃ ግልጽነታችሁ ለተመልካች ዋው ነው። የምሬ ነው የምላችሁ። እዚህ ጋ እኔ ግልጽ ግልጽ ነው የምናገረው ማለት ነው እና እንጠብቃለን። እስኪ ቤተሰብ ብዙ ነገር ወራት አልፈልገው እዚ ጋር ሁላቸውን ቪዲዮ አይታም ብናወራ አይሻልም ቤተሰብ? እንደዛ ይመስለኛል በእኔ ቦታ ማለት ነው። ሳምታቸው የምሬ ነው ምላችሁ። እንግዲህ ሀይሚና ብሩኬ ተሞሸሩልን። አንዳንድ ሰዎች ደግሞ ሀይሚና ብሩክ አንድ ቤት ብትኖሩልን ግዴታ እኮ ልጅ መውለድ ሳይሆን እንደዚህ በቃ በፍቅር አንድ ቤት ብትኖሩ ላይ እንደስለናል የሚሉም ሰው አለ። ሆነን ለመናገር ማለት ነው እና እሱ ግን ያው አሉ እኮ የአንድ ሀገር ልጆች ስለሆኑ ምን ችግር አለ? የሰፋር ልጆች ናችሁ። ይገናኛሉ ገና እነሱ ብዙ ነገሮች እያቀዱ ወደፊት ራሳቸው እያቀዱ ነገር ይኖራል። ወይም ከአንድ አመት በኋላ ይጋባሉ። ምናብሩ ግን በእርግጠኝነት አለን፣ እኛም በሚዲያ አለን። ስለዚህ ከእናንተ ገና ብዙ ነገር እንጠብቃለን። እውነት ለመናገር ማለት ነው እና ሀይሚ ቅማ ማለት ነው ብሩክ እኛ ጀግና ማለት ነው። ይሄ የአይሚ ምንድን ነው የአይሚ ንጉሱ ማለት ነው። ንግስትና ንጉሱ እንዴት አያችሁ ቤተሰብ በእውነት አላቂ ብቻ እና እንጠብቃለን። ለማንኛውም በጉጉት እንጠብቃልን። የዛሬ ይለያል ትላላችሁ ሀይሚ? ግን ለመጀመሪያ ጊዜ ነው ቢሎ ለብሳ ስታየ የመጀመሪያ ጊዜ ነው። እንዴት እንደሚያምርበት ውብ ሆኑ ነው የመጡ ሁለቱ ማለት ነው። ስለዚህ እናንተ እንጠብቃልን። እስኪ የዛሬ ይለያል ትላላቸው? እንግዲህ ምንት ሆኑ ምንት ሆኑ በተለይ ከይሚና ከብሩክ ህይወት ውጡ። በተለይ መታችሁ፣ የነሱ ህይወት የምትበጠብጡ ሰዎች፣ የምር እነዚህ እንደዚህ ሲደሰቱ ፏብትን ብሎ ሲመጡ እኛም እኮ በእውነት ደስ ይለናል። ግን በጣም ጠላት በዛባቸው፣ በይሚና በብሩክ መሀል ላይ ማለት ነው እና ብሩክና ለመለያየት የምትመጡ ሰዎች ፈጣሪ ፍሩ። እውነት ከሰው ህይወት ውጡ። የራሳችሁን ህይወት አትኖሩም? ሀይሚና ብሩክን ለመላየ ስትመጡ ሰዎች ግን በጣም ነው የሚደብሩ። የምር በጣም ነው የሚደብሩ። ወደ ራሳችሁ ተመልሱ። የሰው ህይወት ለማበላሸት ወደ ሰው ህይወት ባትመጡ ጥሩ ነው። ጭራሽ ብር ከፍላችሁ ጭራሽ ብር በብር እንኳን እነዚህ ልጆች ለመለያየት ስትመጡ ሽ የምንባል ነገር የሌላቸው ሀይሚና ብሩኬ መቼም አይለያዩ። ወለ ወደፊት ከእነሱ ገና ብዙ ነገር እንጠብቃለን። ወደፊት የእውነት ፈጣሪ ብቻ ጤና ይስጠን ሁላ ሁላችንም ጤና ይስጠን፣ ፍቅር ይስጣን። ገና ብዙ ነገር እንጠብቃለን ከይሚና ከብሩኬ ማለት ነው። እና በጣም ነው ደስ የሚሉኝ፣ እውነት ለመናገር ቤተሰብ አካባቢ ሳይ እውነት ነው እዚህ ጋር የምናገሩ ማለት ነው። እና ሀይሚና ብሩኬ ይለያሉ የምለው ለምክንያት ነው። ቤተሰብ እና በጣም ነው ወዳችሁ በቃ እንጃ ቅንነታችሁ ይለያሉ። እውነት በተለይ ለተመልካኪ ያላችሁ ክብር እኔ እንጋ ሀይሚና ብሩክ ይለያሉ። አንዳንድ ሰዎች እኮ እኔ ብዙ ዩቱበሮች ነው ይቻሉ ጥፋት እንኳን ሲያጠፉ ይቅርታ ማይሉት ዩቱበሮች አሉ። ሀይሚና ብሩክ እንኳን የሆነ ጥፋት ቢያደርጉ ቤተሰቦች በጣም ይቅርታ በተለይ ብሩኬ ሀይሚ ውሽ እስወዳችሁ፣ የምር ፈጣሪ ረጅም ዕድሜ ይስጣችሁ። ለዛ ነው የምወዳችሁ። የሆነ ነገር ቢያጠፉ ይቅርታ ይሄ ነገር ቢያደርጉ የሆነ ነገር አጥፍቶ ቢያደርጉ እነሱ በቃ እንደዚህ ነው እንደዚህ ነው ብሎ በቃ ነገሮቹ ይናገራሉ ማለት ነው። ግልጽ እያደርጋሉ ለሁሉም ሰው ግልጽ እያደርጋሉ። ለዛ እኮ ነው ሁሉ ሰው የሚከታተላቸው የምር ከዚህ በለጠ ደግሞ ፈጣሪ ፍቅር ይስጣቸው። ብሩክም ደግሞ የሆነ ነገር አለ ብቻ ለሀይሚ አላቅም እንጠብቃለን። እስኪ እንዴት እንደሚያምሩ! እስኪ በስስት እኮ ነው የሚያያት ሀይሚ ማለት ነው በስስት ሀይሚ ራሱ ማለት ነው እውነት። እንዴት እንደምታምረው ሀይሚ፣ የኔ ቆንጆ፣ የኔ ልዩ፣ የኔ ልዕልት ማለት ነው። የኔ ቅመም፣ የጋሽዬ ልጅ የእውነት እንጃ አኔ አላቅም በእውነት ብሩኬ ላይ እችን ቅመም ልጅ ስላገኘው ማለት ነው። ግን ፈጣሪን ያገናኛቸው። ማንም አይለያችሁ፣ እውነት ማንም አይለያችሁ። ከማህላችሁ ብዙ ነገር ሊኖር ይችላል። ከጀርባ በኩል እናንተ የሚለያይ ሰው ሊመጣ ይችላል። እናንተ ግን ፈጣሪን ያገናኛችሁ፣ ስለዚህ ማንም አይለያችሁም ማለት ነው። ሁሌ ወደፊት ወደፊት ወደፊት ነው የምር ሀይምና ብሩኬ ለእኔ ይለያሉ። እውነት አላካብድም፣ እውነቴ ነው የምናገረው እዚህ ጋር ለእኔ ይለያሉ። የምወዳችሁም ለዛ ነው። እኔ እንጃ ለእናንተ ቃላት የለኝም፣ በምን ልገልጽላችሁ ሀይምና ብሩኬ ማለት ነው። በምኑ ነው የሚገልጽላቸው? ይምር በጣም ደስ ምሉኝ እውነት ለመናገር ማለት ነው። እና ፈጣሪ ከክፉ ነገር ይጠብቃችሁ። በፍቅር ሁሌ እየሳቃችሁ ፋብትን እያላችሁ እንደዚህ ሁሌ እኛ ተጣልተናል፣ እንደዚህ ሆነን አንፈልግም። በቃ እኛ የምንፈልግ ፍቅርና ፍቅር ብቻ ጥሩ ነገር ይዛችሁ እኛ ስታስተምሩ ከእናንተ እኛም ደግሞ ብዙ ነገር ወደፊት እንማራለን። ገና ብዙ እንጠብቃለን። እንግዲህ ሩተና አርብሽ ደግሞ ታጋቡ። አሁን ይቀጣይ ማን ቀራ? ሀይሚና ብሩኬን ብሩኪናሾ፣ ቀጣይ ደግሞ ይቀጥላል ማለት ነው። እንደዚህ በተራ በተራ ማለት ነው እና ስለዚህ የሀይሚና የብሩኬ እንጠብቃለን ቀጣይ ማለት ነው አርቢሽ እና ሮጣ እንግዲህ ተጋቡ እነሱም እንግዲህ ተገላግለናል ማለት ነው አሁን ይቀራ ማን ነው ሀይሚ እና ብሩክ ነው ከዛ ይቀጥላለ ማለት ነው ሳምታችዋል ቤተሰብ እስኪ ይህን ቪዲዮ ከተመቻችሁ ለማንኛው ሳብስክራይብ አድርጉኝ አበረታቶኜ ለማለት ፈልጋለሁ ወዳችኋለሁ የኔ ልዮች የኔ ማሮች የኔ ውዶች ብያቸዋለሁ ዛሬ በዛባችሁ መስሬ የብሬ ነው ብላችሁ ጌታ በጣም ደስ ስላለኝ ነው ዛሬ ማለት ነው፣ ቪዲ ልሰራ ይመጣ ማለት ነው እና ሀይሚና ብሩኬት ላይ ያላችሁ ለእኔ ልዩ ናችሁ። ሰወዳችሁ ኖሩልኝ። ኤሌልልል በሉ እስኪ ሀይሚና ብሩኬ እንደዚህ ተጋብቶ ሲመጡ እውነት አይመስላችሁም? ቤተሰብ እንደዚህ እንዴት እንደሚያምሩ እስኪ የእኔ ውዶች። ለማንኛውም ኖሩልን፣ እኛም አለን ሁሌ ማለት ነው።